ምግብ መድኃኒት ነው ካልን መድኃኒት የሆነ ነገር ሁሉ የራሱ የሆነ የጎንዮሽ ጉዳት ይኖረዋል። ምግብ መድኃኒት ብቻ ቢሆን ኖሮ ከ70 እስከ 80 ፐርሰንት የሚሆኑ ተላላፊ ያልሆኑ ጤና ችግሮች ከምግብ ጋር ተያይዞ ባልተከሰቱ ነበር። የተሳሳተ የምግብ ምርጫና የአመጋገብ ስርዓት ችግር የስኳር በሽታን ጨምሮ የተለያዩ ጤና ችግሮችን ሊያስከትልባቸው ከሚችሉ ተግባራት ውስጥ አንደኛና ዋነኛው ነው። በብዛት በማህበራዊ ሚዲያ በጤና እንዲሁም በስነ ምግብ ባለሙያዎች ክብደት ለመቀነስ የደም ስኳር መጠን ለመቆጣጠር እንዲሁም ለመቀልበስ ተመራጭ የሆኑ ሁለት የአመጋገብ ስርዓቶች አሉ። እነዚህ የአመጋገብ ስርዓቶች በራሳቸው መንገድ ሁለቱም ውጤት የሚያስገኙ ቢሆኑም ሁለት ጎራ በመያዝ አንዱ የሚደግፍና አንዱ የሚተች የሆኑ በጣም የሚታወቁ የአመጋገብ ስርዓቶች ናቸው። በዛሬ ቪዲዮ የእነዚህ አመጋገብ ማቀፍ ስርዓት ምንነታቸውን በውስጣቸው የያዙትን የምግብ አይነቶችና ዝርዝሮችን፣ የሚሰጡትን ጥቅም፣ ለማን እንደሚፈቀዱና ለማን እንደሚከለከሉ እንዲሁም በመጨረሻ ያስከትሉትን የጎንዮሽ ጉዳትን እያነሳን ዲስኬስ የምናደርግ ይሆናል። እስከ መጨረሻው ድረስ ቪዲዮን መከታተላችሁን እንዳትረሱ። ለቻናሌ አዲስ ሲሆናችሁ ካላችሁ እኔ ዶክተር ደስታ እባላለሁ። ቻናሌን ሳብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ እነዚህ ሁለቱ የአመጋገብ ስርዓቶች አንደኛው ዝቅተኛ የኃይል ሰጪ ምግቦችን የያዘ ወይም ለው ካርቦሃይድሬት ዳይት ወይንም እጅግ በጣም ዝቅተኛ የኃይል ሰጪ ምግቦችን የያዘ ኪቶጀኒክ ዳይት በመባል ይታወቃል። ሁለተኛው ከፍተኛ የኃይል ሰጪ ምግቦችን ነገር ግን ዝቅተኛ ግላይሰሚክ ኢንደክስ ያላቸውን ምግብ ስብጥር የያዘ ወይንም ሎው ግላይሰሚክ ኢንደክስ ዳይት የሚባል የአመጋገብ ስርዓት ነው። እነዚህ እንግዲህ ሁለት ተቃራኒ ጎራ የያዙ ከፍተኛ ኃይል ሰጪና ዝቅተኛ ኃይል ሰጪ ምግቦችን ያካተተ ነገር ግን ሁለቱም ውጤታማ ሊሆኑ የሚችሉ የአመጋገብ ስርዓቶች በመሆናቸው በብዙ ሰዎች የሚደገፉ፣ በተወሰኑ ሰዎች ደግሞ የሚተቹ የአመጋገብ ስርዓቶች ናቸው። ምንድነው አንድነታቸው? የቱ ጋ ነው ልዩነታቸው? ጉዳቱ ምንድነው? የሚለውን የምናይ ይሆናል ማለት ነው። ከምንነታቸው ብንጀምር ኪቶጀኒክ ዳይት ማለት ምን ማለት ነው? ኪቶጀኒክ ዳይት ምንለው? ይሄ እጅግ በጣም ዝቅተኛ የሆኑ ኃይል ሰጪ ምግቦችን ያካተተ፣ ከፍተኛ የሆነ የቅባት መጠን፣ መጠነኛ የሆነ ፕሮቲን መጠን ያካተተ የአመጋገብ ስርዓት ነው። በኪቶጀኒክ አመጋገብ ስርዓት ሰውነት ለመደበኛ እንደ ኃይል ምንጭነት የሚጠቀመውን ግሉኮስን በመተው ቅባትን በማቃጠል የሚገኙ ፋቲ አሲድ የሚባሉ የቅባት የመጨረሻ ውጤት ፋቲ አሲድ የካርቦሃይድሬት መጨረሻ ውጤት ግሉኮስ ነው። ሰውነት በግሉኮስ እንደ ኃይል ምንጭነት ከኖረ ካርቦሃይድሬት የተጠቀመ ነው። ነገር ግን ግሉኮስ ከልክለን ቅባት እየሰጠነው ከሆነ ፋቲ አሲድ ወይም ቅባት ምንጭ የሆነው ፋቲ አሲድ ተቃጥሎ ኪቶን ቦዲስ ተመርቶ እነዚህ ኪቶን ቦዲስ እንደ ኃይል ምንጭነት ሰውነት እንዲጠቀም ካደረግን ይሄ ኪቶን ስቴት ወይም ኪቶጂኒክ ስቴት ወይንም ኪቶን ቦዲ ቤስት የሆነ ዳይት ሲስተም ነው ማለት ነው። ሰውነታችን በአንደኛ ደረጃ እንደ መጀመሪያ ደረጃ ኃይል ምንጭ አድርጎ የሚጠቅመው ካርቦሃይድሬት ነው። ካርቦሃይድሬት ከሌለው ከከለከላችሁት ወደ ቅባት ይሄዳል። ቅባት ከውጭም ከውስጥ ያለውም ሊሆን ይችላል። የውስጥ ያለውን የሚጠቀመው የላኛው ካርቦሃይድሬቱን በሚያልቅበት ጊዜ ተከማቸው ግላይኮጅንም ሊሆን ይችላል። ግሉኮዝ በሚያልቅበት ጊዜ ቅባት መጠቀም ጀምራል። ቅባት በሚጠቀምበት ጊዜ እንዴት ነው የሚጠቀመው? እንደ ኪቶን ቦዲ ነው የሚጠቀመው ኪቶን ቦዲስ ወይም ቅባት። ለምሳሌ አንድ ሰው ክብደት ቀንሶ የሰውነት ቅባት መጠንን በጣም በሚቀንስበት ጊዜ ሰውነት ቅባት ስለሚያስፈልገው ቅባትን የታውና ወደ ሶስተኛው አማራጭ ይሄዳል። ሶስተኛው አማራጭ ደግሞ ፕሮቲን ነው። ፕሮቲን ለምሳሌ ከውስጥ ከውጭ ባትሰጡት ለሰውነት ለምሳሌ እንደ ከፍተኛ ረሃብን ስታርቬሽን አይነት ነገር ቢኖር ወዴት ነው የሚሄደው? ሰውነት ውስጥ ያለውን ጡንቻ ፕሮቲን ስለሆነ ጡንቻውን እየሰበረ መብላት ይጀምራል። ከዛ በኋላ የሰውነት የመመንመን ሁኔታዎች ይመጣል። ስለዚህ ካርቦሃይድሬት ቅባትና ፕሮቲን እያለ ሰውነት ስለሚጠቀም በቅባት ደረጃ ብቻ ሰውነት እንዲቆይና ሰውነት ውስጥ ያለውን ቅባት ሰውነት እንዲጠቀም ማድረግ መቻል ማለት ነው። በኪቶጀኒክ ዳይት ውስጥ ሊካትቱ የሚችሉ ምግብ አይነቶች በውስጣቸው ዝቅተኛ የሆነ ካርቦሃይድሬት የያዙ አትክልቶች ለምሳሌ እንደዚህ በምስል ላይ የምታያቸው አረንጓዴ ቅጠላ ቅጠሎች፣ አበባ ጎመን፣ ብሮኮሊ፣ ምናቸው፣ አስፐርገስ፣ ጥቅል ጎመን፣ ማሽሩምስ፣ እንጉዳይ የሚባሉት በዝቅተኛ ካርቦ ካርቦሃይድሬት መጠናቸው በኪቶጄኒክ ዳይት ውስጥ ሊካተቱ ይችላሉ። ሌላው መጠነኛ የሆነ ፕሮቲን መኖር አለበት። የፕሮቲን ምንጭ ደግሞ ስጋ ሊሆን ይችላል። ግራስፌር ካገኛቸው ጥሩ ነው። የበግ የፍየል የጥጃ ሊሆን ይችላል። አሳማ የምትበለው ከሆነ አሳማ፣ ዶሮ ከነቆዳ ሊሆን ይችላል። እንቁላል፣ ቅባታማ አሳ፣ የባህር ምግቦችን ካገኛችሁ እነዚህ ቅባት፣ ፕሮቲን የሆኑ ነገሮችን በመጠነኛ ደረጃ ማካተት። ከፍተኛውን ድርሻ የሚይዘው ቅባታማ ምግብ ነው፣ ቅባት አሁንም ፕሮቲንና ቅባት በተፈጥሮ አብረው ስለሚከሰቱ ስጋ፣ እንቁላል፣ ዶሮ፣ የመሳሰሉት ቅባት ውስጥ ነው ያሉት። በተጨማሪ ነገር ግን ቅቤ ልትጠቀሙ ትችላላችሁ። የወይራ ዘይት፣ አቮካዶ፣ አይብ የመሳሰሉን የተለያዩ ክሬን፣ እርጎም ልትጠቀሙ ትችላላችሁ። ሌሎች ለውዝ፣ የዘራ አይነቶችን ልታካትቱ ትችላላችሁ። ዱባ ፍሬ፣ ተልባ፣ ሰሊጥ ወይም ቻያ ሲድ፣ እነዚህ ሲድ ዘራ ዘሮች ናቸው። እነዚህን ልታካትቷቸው ትችላላችሁ። እነዚህ የጤናማ ቅባትና እንዲሁም የፋይበር ምንጭ ይሆኑላችኋል። ከመጠጦች ውሃ በሎሚ አድርጋችሁ በአቼቶ ወይም በአፕል ሳይደር ቪነገር አድርጋችሁ ወይም ሌሎች ኤሌክትሮላይት መጠቀም ትችላላችሁ ቡና ጥቁር ቡና መጠቀም ትችላላችሁ ሻይ የተለያዩ ሻይ አይነቶችን ማካተት ስለዚህ እነዚህ ኪቶጀኒክ ዳይት ነው የሚባሉት እንዳያችሁት ከፍተኛ የሆነ ቅባት መጠነኛ የሆነ ፕሮቲን በጣም ዝቅተኛ የሆነ ካርቦ ካርቦሃይድሬት ዝቅተኛ ካርቦሃይድሬት ስንል ልክ ሀያ ግራም የሚያክል ካርቦሃይድሬት ይ ማለት ልክ አንድ ድንች መጠን ያለው ካርቦሃይድሬት ብቻ ልታካትቱበት ትችላላችሁ ማለት ነው ሁለተኛ ከፍተኛ ኃይል ሰጪ ሆኖ ለው ግላይሴሚክ ኢንደክስ ወይም ዝቅተኛ ግላይሴሚክ ኢንደክስ ያላቸው የምግብ ስርጥ ስብጥር በዚህ ጊዜ የምትጠቀሟቸው ካርቦሃይድሬት ወይም ኃይል ሰጪ ምግቦች ሙሉ ጥራጥሬዎች ናቸው። እንደ አጃ የመሳሰሉት፣ ገብስ፣ ስንዴም ሊሆኑ ይችላል። ነገር ግን እነዚህ ስንዴ ፕሮኖ ድቄት ወይም ፕሮሰስድ ያልሆኑ የሆኑ ሳይሆን በወፍጮ የተፈጩ ሆል የሆኑ ምግቦችን ሙሉ የሆኑ ነገሮችን መጠቀም ትችላላችሁ እንደ ማሽላ ቅንጨ የመሳሰሉትን ማካተት ትችላላችሁ። እንደምታዩት ምስሉ ላይ ግላይሰሚክ ኢንደክሳቸው አብዘኞቹ ከ55 በታች የሆኑ 55 እና ከዛ በታች የሆኑ የምግብ ጥራጥሬ አይነቶች ናቸው። ስለዚህ እነዚህን ልታካትቷቸው ትችላላችሁ። ሌላው ቅድም ለኪቶጀኒክ ዳይት እየዘረዘር ናቸው የካርቦ ሃይድሬት መጠናቸው አነስተኛ የሆኑ ከመሬት በላይ የበቀሉ አትክልቶችን ልታካትቷቸው ትችላላችሁ። ከፍራፍሬዎች እንደ አፕል የመሳሰሉት ኮክ፣ እንጆሪ፣ ስትሮበሪ ሊሆን ይችላል፣ ብሩቤሪስ፣ ረስቤሪስ፣ ስትረስ ፍሩት የምንላቸው እንደ ብርቱካን፣ ሎሚ፣ ግሬፕ ፍሩት፣ ሌሎችም እንደ ኪዊ የመሳሰሉትን ሊታካትቷቸው ትችላላችሁ። ፍራፍሬዎች አይታችሁ ከሆነ ግላይሴሚክ ኢንደክሳቸው አነስተኛ ሆነ ከአምሳ አምስት በታች የሆኑ የፍራፍሬ አይነቶች ናቸው ማለት ሌላኛው ከጥራጥሬ አይነቶች ውስጥ እንደ ምስር፣ ድፍን ምስር፣ ሽምብራ፣ ባቄላ፣ ምስር ክክ የመሳሰሉት እነዚህ ሌጊዩምስ የሚባሉት ከፍተኛ ሆነ ፋይበር ያላቸው ከመሆናቸው አንጻር ለደም ስኳር መጠን እንዳይረብሹ የማይረብሹ ናቸው። ስለዚህ እነዚህን ማካተት ትችላላችሁ። ሌላኛው ከፍተኛ ኃይል ሰጪ ምግቦች ቢሆንም እንኳን እዚህ ውስጥ ጤናማ የሆኑ ቅባቶችን ልትጨምሩ ትችላላችሁ። እንቁላል፣ አሳ የመሳሰሉት ጆሮ ኦቾሎኒ፣ አይነቶች የተወሰኑ እንደ አልመንድ፣ ዋልናት የመሳሰሉትን ዘር አይነቶችን በነፃነት መውሰድ ትችላላችሁ። ተልባ፣ ቻያሲድ፣ ሳንፍሎር፣ ሰሊጥ የመሳሰሉት፣ አቮካዶ አቮካዶ ል ጤናማ የሆኑ ቅባቶችን ልታካትቷቸው ትችላላችሁ። ከመጠጦች ውስጥ እርጎ፣ ወተት፣ ሶያ ምልክ የመሰለው፣ ውሃ፣ ቡና፣ ሻይ አሁን ደግሞ ጥቅማቸውን እያወዳደርን እናያለን። ኪቶጀኒክ ዳይት የደም ስኳርና የኢንሱሊን መጠን በፍጥነት ለመቀነስ ያገዛል። በአጭር ጊዜ ውስጥ ክብደታችሁን፣ የደም ስኳር መጠን፣ የኢንሱሊን መጠን ለመቀነስ ከፈለጋችሁ ለተወሰነ ጊዜ ኪቶጀኒክ ዳይት መጠቀም ይህንን የሚያደርግበት አንዱ መንገድ የምግብ አፕታይታችሁን በመቀነስ ብዙ እንዳትበሉ በመከላከል የደም ስኳር መጠን ቀጥታ እንዳይጨምር ያደርጋል። የደም ቅባት መጠንም እንዲቀንስ ሊያደርግላችሁ ይችላል። በተለይ ለተወሰነ ጊዜ እየተላመዳችሁ ስትሄዱ በጣም አቅም ብርታት፣ እንዲሁም ንቁ እንድትሆኑ ሊያግዛችሁ ይችላል ማለት ነው። ከፍተኛ ኃይል ሰጪ ነገር ግን ዝቅተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች ጥቅማቸው በቀጣይነት የደም ስኳር መጠንና ክብደት ለመቆጣጠር ይረዳሉ። ነገር ግን እዚህ ጋር እጅግ በጣም ጥንቃቄና እውቀት ይፈልጋል። ግላይሴሚክ ኢንደክስ ዝቅተኛ የሆኑ ምግቦችን በጥንቃቄ ማካት ማካተት ከፍተኛ ፋይበር ያላቸው ምግቦችን ምርጫና ውሂዱን ልብ ማለት ይፈልጋል። ይሄ የአመጋገብ ስርዓት ጥቅሙ ከኪቶጂኒክ ጋር ስናነጻጽር ሌላኛው በጣም የተመጣጠነና ጥራት ያለውን ምግብ እንድታገኙ ያግዛቸዋል። የምግብ ፍላጎት አፕታይታችሁንም ሊቀንስላችሁ ይችላል። በተለይ ፋይበር ከተጠነቀቃችሁ ወይም በፋይበር የበለጸጉት ምግቦችን ካካተታችሁ አፕታይት ኢሹ ላይኖር ይችላል። የትኛው ለማን ይፈቀዳል፣ ለማንስ ይከለከላል? ኪቶጀኒክ ዳይት መውሰድ ያለባቸው ሰዎች ወፍራም የሆኑ፣ አይነት ሁለት ስኳር በሽታ ወይም ቅድመ ስኳር በሽታ ሂደት ውስጥ ያሉ ሰዎች፣ ከፍተኛ የሰውነት ክብደት ያላቸው በሌላ አባባል ሰውነት ውስጥ የኢንሱሊን ሪዚስተንስ የሚታይባቸው ሰዎች ጉበታቸው ወይም ቆሽት ወይም ጡንቻ አካባቢ ቅባት ይኖራል ተብሎ የሚታሰቡ ሰንትራል ኦቤስቲ የምንለው ይሄ ቦርጭ በደንብ የሚታይባቸው ሰዎች ኪቶጄኒክ ዳይት በሐኪም ክትትል ይህንን አመጋገብ ስርዓት ሊከተሉ ይችላል። ይህንን የአመጋገብ ስርዓት ወይንም ይሄ ሎው ካርቦሃይድሬት ወይም ኪቶጂኒክ ዳይት መውሰድ የሌለባቸው መጠቀም የማይችሉ ሰዎች አሉ። እነዚህም አይነት አንድ ስኳር በሽታ ያላቸው ሰዎች ለኪቶን የተጋለጡ ናቸው። የኢንሱሊን እጥረት ስላላቸው ኪቶን በቀላሉ ሊፈጥሩ ስለሚችሉ ከውጭ ደግሞ ከአመጋገብ ኪቶን ስቴት የሚፈጥሩ ከሆነ ዲያቤት ኪቶ አሲዶሲስ እንደ አጭር ጊዜ ኮምፕሊኬሽን ሆኖ ሊመጣባቸው ስለሚችል እነዚህ ሰዎች ኪቶጀኒክ ዳይት የሚወስዱ ከሆነ እንኳን እጅግ በጣም ከፍተኛ የሆነ ጥንቃቄና እውቀት የሚፈልግ ስለሆነ ቢተው ይመረጣል። ሁለተኛ የሀሞት ከረጢት ችግር ያለባቸው ሰዎች ኪቶጀኒክ ዳይት አይታችሁ ከሆነ ከፍተኛ የሆነ ቅባት በውስጡ ስላለው ሀሞት ከረጢት ያስወገዱ ሰዎች ወይም የሀሞት ከረጢት ጠጠር የሀሞት ፈሳሽ ችግር ያለባቸው ሰዎች ቅባት በትክክል መፍጨት ስለሚቸገሩ ቅባት ያላቸው ምግቦችን ወይም ኪቶጀኒክ ዳይት መከተል አይችሉም። ሌላው የኩላሊት፣ የጉበት ጤና ችግር ካለባችሁ አሁንም ፕሮቲኑ ከፍተኛ ስለሆነ ጉበት ላይ ኩላሊት ላይ ጫና ሊፈጥርባችሁ ስለሚችል ቀደም ብላችሁ ምርመራ፣ የተለያዩ ጥንቃቄዎችን ይፈልጋል። ኪቶጀኒክ ዳይት ልክ እንደ ሃይ ካርቦሃይድሬት ለውግላይሴሚክ ኢንደክስ ዳይት በነፃነት ማድረግ የምትችሉት አመጋገብ ስርዓት አይደለም። ሌላኛው የደም ቅባት መጠን መዛባት፣ ኪቶጀኒክ ዳይት የደም ቅባት መጠን መዛባትን ሊያክም ይችላል፣ ሊያባብስ ይችላል። ይሄን ነው አሁን የሀኪም ስራ የባለሙያ ስራ እዚህ ጋር የሚያስፈልገው የመለየት ለማን ያስፈልጋል፣ ለማን ይከለከላል የሚለውን ባለሙያ ይለየዋል ማለት ነው። ለምሳሌ ፋሚሊያል ሃይፐር ኮለስትሮሌሚያ የሚባል ችግር አለ። በከፍተኛ መጠን በማህበረሰብ ውስጥ የሚታይ ከ500 ሰዎች ውስጥ አንድ ሰው የሚያጠቃ ችግር አለ። ይህ ችግር ያለበት ሰው የተመገበውን ቅባት በቀላሉ ከሰውነት ጋር ማዋሄድ ይቸገራል። ስለዚህ እነዚህ ሰዎችም መለየት ወይም የኮለስትሮል ሌሎች ቅባትን የመጠቀም ችግር ካለባቸው፣ ትራይግላይሰራይድ ሌሎች ሊፒድ ፕሮፋይልን በማሰራት የደም ቅባት መጠን በትክክል መታወቅ ይኖርበታል። ከፍተኛ ኃይል ሰጪና ዝቅተኛ ግላይሴሚክ ኢንደክስ ያላቸው ምግብ ስብጥሮችስ ማን ነው ሊጠቀማቸው የሚችለው? ይህም በአጠቃላይ ማንም ሰው መጠቀም የሚችሉ ያመጋገብ ስርዓት ነው። ለአብዘኛው ሰው ምቹ የሆነ ነው። ምክንያቱም ባላንስ የሆነ ነው። ብዙ የምግብ አይነቶችን ያካተተ ፍራፍሬ፣ ሌሎች መጠጦች፣ ጤናማ የሆኑ ቅባቶች፣ ኃይል ሰጪ ምግቦችን ሁሉንም አይነት ምግብ ስብጥር የያዘ ከመሆኑ የተነሳ ለማንም ሰው የሚመከር መውሰድ የሚችሉ የአመጋገብ ስርዓት ነው። አብዛኛው ሰው ኢትዮጵያ ውስጥም ሌላም ሀገር የሚጠቀመው ይሄንን አመጋገብ ስርዓት ነው ባይ ዲፎልት ማለት ነው። የጎንዮሽ ጉዳቶችን እንያውን ደግሞ የጎንዮሽ ጉዳት የኪቶጀኒክ ምንድን ነው ኪቶጀኒክ ዳይት፣ በጣም ብዙ ጊዜ ስናስተምር ሙሉ አድርገን እንደ መረጃ የማንሰጠው አካባቢ ቢኖር ኪቶጀኒክ ዳይት ለሁሉም ሰው አይሰራም ብለናል። የማይሰራበትን ምክንያት የጎንዮሽ ጉዳት ስላለው አንደኛ፣ ለረጅም ጊዜ ለመጠቀም አስቸጋሪ የሆነ አመጋገብ፣ ለዚህም ደግሞ አንዱ ምክንያት የምግብ እጥረት እንዲከሰት ምክንያት ሊሆን ይችላል። እጅግ በጣም ሬስትሪክቲቭ ስለሆነ ብዙ ምግቦችን የሚከለክል ከመሆኑ የተነሳ ለምግብ እጥረት ሊያጋልጣችሁ ይችላል። በተለይ ኢትዮጵያን በመሰለ ሀገር የምግብ ንጥረ ነገሮችን ኒውትሪንቶችን ልብ ስለማንንል ለእጥረት ልንጋለጥ እንችላለን። ኪቶጀኒክ ዳይት በአደጉ አገራት የተለያዩ ሳፕሊመንቶችን በመውሰድ ለሰውነት የሚያስፈልጉ ነገሮችን ያሟላሉ። እኛ ሀገር ይሄ የተለመደ አይደለም። በዚህ ሁኔታ ላይ ሆናችሁ ኪቶጀኒክ ዳይት ላይ ይዘላችሁ የምትገቡ ከሆነ ጉዳቶች ይኖራሉ። ሌላው ደግሞ ኪቶጀኒክ ዳይት የምትጠቀሙ ከሆነ እንቅስቃሴ ለመስራት ትንሽ ልትቸገሩ ትችላላችሁ። የሀይል ምንጭ ካርቦሃይድሬት ስለሆነ ባላንስ ማድረግ ካልቻላችሁ አሁንም የድካም ስሜት፣ ሰውነት ከፍተኛ የሆነ ክብደት መቀነስ፣ እና ወደ መጉዳት ደረጃ ሊያደርሳችሁ ይችላል። እንዲሁም ኬቶጀኒክ ዳይት ስትሪክት ሊያደርጋችሁ የምትጠቀሙ መጀመሪያ አካባቢ ጥሩ ያልሆኑ ስሜቶች ሊኖራችሁ ይችላል። ራስ ምታት፣ ድካም፣ ድካም ማለት ማቅለሽለሽ፣ ማስመለስ ስሜት ይዞባችሁ ሊመጣ ይችላል። ኪቶ ፍሉ ምንለው ማለት ነው። ሌላው የሆድ ድርቀት ሊያስከትልባችሁ ይችላል። አይታችሁ ከሆነ ኬቶጀኒክ ዳይት በውስጡ ፋይበር የለውም። የፋይበር እጥረት ደግሞ ሰገራ ድርቀትና ለአንጀት ጤንነት ራሱን የቻለ አደገኛ የሆነ ነገር ነው። ሌላው የደም ቅባት መጠን እጅግ በጣም በከፍተኛ ሁኔታ ሊጨምርባችሁ ይችላል። ቅድም እንዳልኳችሁ ፋሚሊያል ሃይፐር ኮሌስትሮሊሚያ የሚባሉ ሌሎች ዲስሊፒዲሚያ ችግር ካለባችሁ የደም ኮሌስትሮል መጠን ከመጠን በላይ ከፍ ሊያደርግባችሁ ይችላል። ከፍተኛ ኃይል ሰጪ እና ዝቅተኛ ግላይሰሚክ ኢንደክስ ያላቸው የምግብ ስብጥሮች ምንድን ነው የጎንዮሽ ጉዳታቸው? የጎንዮሽ ጉዳት አላቸው። በተለይ የስኳር በሽታ ካለባቸው ለጠቅላላው ማህበረሰብ የሚታዘዝ የአመጋገብ ስርዓት ነው። አብዛኛው ሰው በዓለም አቀፍ ደረጃ ይህን አመጋገብ ስርዓት ነው የሚከተለው። የደም ስኳር መጠን እንዲዋዥቅ ሊያደርግባቸው ይችላል። ካርቦ ሃይድሬት ውስጡ ስላለው እንዲዋዥቅ ሊያደርግ ይችላል። ሁለተኛ ክብደት ሊጨምርባቸው ይችላል። አሁንም ካርቦሃይድሬት ወይም ሃይ ካርቦሃይድሬት ዳይቶችን በምትጠቀሙበት ጊዜ የምታደርጉት እንቅስቃሴ ወይም ለሰውነት የሰጣችሁትን ካሎሪ የት የት ቦታ ነው ያባላችሁት ተጠቅማችሁ ሰውነት የሚጠቀመው እና የምታቀርቡት ባላንስድ ከሆነ ሰውነት ላይ አጠራቅመው ይችላል። ስቶር ላይ ያደረገው ይችላል። በዚህን ጊዜ ቅባት ውፍረት ላይመጣ ይችላል። ግን በልታችሁ ማትንቀሳቀሱ ወይም ስራችሁ ውጥረት የሌለው ብዙ አነስተኛ የሆነ እንቅስቃሴ የሚፈልግ ተግባር ላይ የተሳተፋችሁ ሰዎች ከሆናችሁ ኤክሰስ ሆኖ መከማቸቱ ማይቀር ነው። ክብደት እንዲጨምር ሊያደርግባችሁ ይችላል። ሌላው የኢንሱሊን መጠን ሊጨምርባችሁ ይችላል። ክብደት ከመጨመሩ አንጻር ኢንሱሊን ሪዚስታንሱ ሊባባስባችሁ ይችላል። ሌላው የምትወስዱትን የኃይል መጠን፣ የካርቦሃይድሬት መጠን ለመቆጣጠር አስቸጋሪ ሊሆንባችሁ ይችላል። ቅድም እንዳያችሁ የተዘረዘሩ ምግቦች አብዛኞቹ ግላይሰሚክ ኢንደክሳቸው ከ55 በታች የሆኑ ናቸው። ስለዚህ የትኞቹ ምግብ ከ55 በታች ናቸው ወይም ዝቅተኛ ግላይሰሚክ ኢንደክስ አላቸው የሚለው ማወቅ ተጨማሪ እውቀት ሊፈልግ ይችላል። ያንን ደግሞ አለመረዳት ሌላ ችግር ሊያስከትልባችሁ ይችላል። ስለዚህ የተዘረዘሩትን ምግቦችን በቋምነት አካታችሁ የተጠቀማችሁትን ምግብ ደግሞ አቃጥላችሁ የምትሄዱ ከሆነ የተሻለ ነገር ልታገኙ ትችላላችሁ። ጥቅሉ ኪቶጄኒክ ዳይት ብዙ የምግብ አይነቶችን የሚገድብ ነገር ግን በአጭር ጊዜ ውስጥ ክብደትና የደም ስኳር መጠን ለመቀነስ የሚያግዝ የአመጋገብ ስርዓት ነው። የተኛ ግላይሲሚክ ኢንደክስ ያካትተው የአመጋገብ ስርዓት ምቹና ቀላል ለረጅም ጊዜ መጠቀም የምትችሉት ነገር ግን የስኳር መጠን ወይንም ክብደት ለመቀነስ አስቸጋሪ ሁኔታ ሊፈጥር የሚችል ወይም ተጨማሪ እጅግ በጣም ጥንቃቄ ትኩረት የሚፈልግ የአመጋገብ ስርዓት ነው። ሪኮማንዴሽን ወይም ምክር እንደ ባለሙያ ምንድን ነው? በተለይ ውፍረት ካላችሁ፣ አይነት ሁለት ስኳር በሽታ፣ የደም ቅባት መጠን መዛባት ችግሮች ካሏችሁ ለተወሰነ ጊዜ ኪቶጀኒክ ዳይት በጣም ስትሪክትሊ በመጠቀም የደም ስኳር መጠን፣ ውፍረታችሁን፣ የተለያዩ ነገሮችን ጤናማ ካደረጋችሁ በኋላ በጊዜ ሂደት ደግሞ ከፍተኛ ኃይል ሰጪ እንዲሁም ሎው ግላይሰሚክ ኢንደክስ ያላቸውን ምግቦች በቀጣይነት ወይም በቋሚነት አድርጋችሁ ስኳሩንም፣ ውፍረቱን፣ የተለያዩ ነገሮችን መቆጣጠር ትችላላችሁ። ስለዚህ ኪቶጀኒክ ዳይት ለተወሰነ ጊዜ ከዛ በኋላ ደግሞ ሀይ ካርቦ ካርቦሃይድሬት ሎው ግላይሰሚክ ኢንደክስ ዳይት ኢንክሉድ ማድረግ ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። እስካሁን ስለተከታተላችሁ ምስጋና ከልብ ነው። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ ሳታደርጉ እንዳትወጡ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ጊዜ ተመኘው ባይ